እኔ እዚህ ሀገር የማየው በጣም የሚያስጨንቀኝ ነገር ምንድን ነው? ሰዎች አንደበታቸውን መቆጣጠር አለመቻላቸው፣ እና አንደበት በጣም ከባድ ነገር ነው። በጣም ብዙ የገነባነውን ነገር በጣም በቀላሉ የሚያፈርስብን እሳት ነው አንደበት ማለት። ከተት በደንብ ደግሞ ከተጠቀምንበት አንደበት በጣም ለሰላም ግንባታ ከፍተኛ ሚና መጫወት የሚችል ነገር ነው። አንዳንድ ጊዜ ትንሽ የሆነ ሰላም የሰፈነ ሲመስል ምናምን ድንገት አንድ ሰው ተነስቶ በተለይ በመሪነት ውስጥ ያሉ ፖለቲካ ውስጥ ሊሆን ይችላል፣ መንፈሳዊ ታዋቂ ሰዎች ሊሆኑ ይችላሉ። እንደነዚህ አይነት ሰዎች ተነስተው የሆነ ነገር ሲናገሩ በጣም ከፍተኛ ችግር ነው የሚፈጠረው። አንዳንድ ሰው ብልጭ ብሎብኝ ያደረኩት ብሎ ይጸጸታል በኋላ ፖለቲከኛ ደግሞ ብልጭ ሲልበት በጣም ከባድ ነው። ፖለቲከኞች በፍጹም ብልጭ ሊልባቸው አይገባም። ይህንን የሚፈጠሩ ነገሮችን እነሱን ስሜታቸውን የሚቀሰቅሱ ነገሮች እንኳን ሲፈጠሩ በተቻለ መጠን አንደበትን ስሜትን ገርቶ ምን እናድርግ የሚል ነገር ላይ ማተኮር ጥሩ ነው። ኦፍኮርስ ታጣቂዎች እየገደሉን ስለሆነ ሰላም ለማስከበር ነው ለማስተካከል ነው ብድር እየመለስን ነው። ይሄ ብድር መመላለስ ሊሆን እኮ አይችልም። እንደ ወላጅ እና ልጆች ነው። ልጆች እኮ ዝንጉርጉር ሆነው ይፈጠራሉ እና ወላጅ ግን ዋተበር ዘ ኮስት ዝ ያንን ሁሉ ሰብስቦ ወደ ማረም ወደ ማስተካከል ይሄዳል። ይሄ ኃላፊነት መንግስት ላይ ነው ያለው። ስለዚህ ሰከን ብሎ በሁለቱም ሳይድ ከመጠፋፋት ወንድማማቾች ናቸው የሚገዳደሉት። ላይክ አባት አንዱ ጋር ልጅ ሌላው ጋር ወይ ሁለት ወንድማማቾች አንዱ በኢትዮጵያ ሰራዊት ውስጥ ይኖራል፣ አንዱ ደግሞ ጫካው ታጣቂ ውስጥ ይኖራል። እርስ በርስ እኮ ነው። ከዚህ ውስጥ መንግስትም የፖለቲካ ፓርቲዎችም እጃቸውን ማውጣት ያስፈልጋል። ታጣቂዎችም በተቻለ መጠን ወደ መነጋገር ብንመጣ የተሻለ ነው። ይሄ አካባቢ ይሄ ወረዳ የኔ ነው፣ ይሄ ቀበሌ የኔ ነው የሚል አንደኛው ነጥብ። ሁለተኛው ነጥብ ደግሞ የሚነሳው ክልል ይገባኛል ወይ፣ ዞን ይገባኛል ወይ፣ ወረዳ ይገባኛል ወይ፣ ደግሞ እኔ ከትንሽ ቀበሌ ወደ ትልቁ ቀበሌ አድጌ የሆነ አምስት ስድስት ቀበሌዎችን ይዤ አንድ ወረዳ ሆናለሁ። ሶስተኛው በእነዚህ ሂደት ውስጥ እኛ የኮንፍሊክት ኢንተርፕርነር የምንላቸው ግጭቶችን በማባባስ ሁልጊዜ ተጠቃሚ ነን ብለው የሚያስቡ የተደራጁ አርምድ ግሩፕ። ይሄ ግጭት ሲፈጠር ደግሞ የተለያየ ቢዝነስ የሚሰሩ ጥይት በመሸጥ ሊሆን ይችላል፣ የተለያየ መሳሪያ በመሸጥ ሊሆን ይችላል። እንደዛ የሚተዳደሩ ሶስተኛ፣ በተለያየ ምክንያት ፖለቲካው ካገለላቸው እኔ የዚህ አካባቢ ሰው ስለሆንኩ ነው ከዚህ የተባረርኩት የሚል ህዝብን የመቀስቀስ ስራ ይሰሩ እና ኮንፍሊክቱ እንዲባባዝ ያደርጋሉ። በጣም ጥላቻ ለውስጣችን ውስጣችን ለእርስ በርሳችን ስፋታ አንደርስቱድ ለምሳሌ አገራችን ላይ ጦርነቶች ምናምን ሲከሰቱ በጣም እንጨካከናለን። ላይክ አብሮ ኖረ ጎረቤትህን ምናምን አብሮ አደግን ጓደኛህን ምናምን አሳልፈ ትሰጣለ። ብዙ ሰዎች ፕሮፓጋንዳ አሸንፎት ነው ብሎ ይከራከራሉ። አይ ሀ ደን ዚስ ክርክር ከብዙ ሰው ጋር ኦፍኮርስ፣ ፕሮፓጋንዳ አሸንፎት ሊሆን ይችላል። ውስጡ ጥላቻ ኦሪጂናል የሌለን ሰው ግን ፕሮፓጋንዳ ያሸንፍ። ሌላም ሀገር በጣም ብዙ እንደዚህ ኮንተስትድ የሆነ ማንነት ያለባቸው ሀገሮች አሉ። ቶሎ ወደ ግጭት አይሄዱም። አትሊስት ወደ ተደራጀ ግጭት አይሄዱም። ወደ ግጭቱ እንኳን ለምሳሌ ኬንያንም ከወሰድን የተደራጀ ጉሬላ ምናምን ነገር አልነበራቸውም እንጂ ግጭቶች ይኖራሉ። እኛ ጋር ግን እሱ ታሪክ ስላለ ራሱ ማለት ከዚህ በፊት ችግሮችን በዛ መንገድ ፈተ ስለምናውቅ ራሱ የሰው አእምሮ ገና ሲያስብ ከሜኑ ውስጥ አለበት። ይሄ ጠመንጃ መተኮስ ሩቅ አይደለም ማለት። በፊት ሆኖ የማያውቅ ሀገር አሁን ከዚህ የባሰ ችግርም ቢኖረው ሌሎች መንገዶችን ይጠቀማል ሌላ ማህበረሰብ። ስለዚህ እኛ በዛ ሂደት ውስጥ ማለፋችን ልክ ስታስብ ከሜኑ ውስጥ ማለት መነጋገርም ሊሆን ይችላል ግን መተኮስ በቃ እንትን ነው ማለት። እኔም በግሌ አስቤ ለመሳተፍም ጥረት አድርጌ የማውቅበት ስላለ ወዲያውኑ ከሚመጡልህ ነገሮች ውስጥ ነው። ለወንዶች የምንሰጠው መልእክት ምንድን ነው? በብዛት እንደ ማህበረሰብ ማለት ነው።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 ምናልባት የኢህአዲግ ዘመን በተወሰነ መልኩ ስቴቱ ትልቅ የሴኩሪቲ አቅም ስለነበረው በተወሰነ መልኩ ያንን አፍኖ ተቆጣጥሮ መቆየት ችሎ የነበረ ቢሆንም የደርግንም የንጉሱንም ከዛ ፊት የነበሩ አጠቃላይ የነገስታቱንም ታሪክ ስንመለከት ኃይልን ሁሌ የፖለቲካ አቅም ማጎልበቻ ወይም ደግሞ የፖለቲካ ግብን ማሳኪያ አድርጎ የመጠቀም ሂደት አለን እንደ እኔ አመለካከት። የኢትዮጵያ ሰላም መጥፋት የሚገናኘው ከተላለፈው ሰላሳ ዓመት ወዲህ በተከልነው የብሔር ፖለቲካ ነው። ስለዚህ ነው የሀገሪቷ ዋና እንዲህ አሁን ያለንበት ሁኔታ ውስጥ እንድንወርቅ ያደረገን የብሄር ፖለቲካው የተከተልነው የብሔር ፖለቲካ በታተነን። ኦፍኮርስ አንዳንድ ሰዎች ምን ይላሉ፣ በኢህአደግ ጊዜ በተለይ ከመጀመሪያው አመታት ወዲህ ወደዚህ መለስ ብሎ ከ83 ገቡ እነሱ አይደለም እና፣ ከ85 86 ምናምን አካባቢ ጀምሮ አገሪቷ ሰላም ነች፣ ምንም አልተበጣበጥንም እስካሁን የለውጡ ጊዜ የጠቅላይ ሚኒስትር አብይ አህመድ ለውጥ መንግስት እስኪመጣ ድረስ ሰላም ነበር የሚሉ አሉ። እውነት ነው። አንጻራዊ በሆነ መንገድ እና በጣም ጉልበት በተጫኑ መንገድ ነበረ፣ ግን ዘላቂነት እንዳልነበረው የሚያሳየው አንድ ጠንካራ እጅ ሲላላ ማለት መለስ ሲሞት፣ በቃ ከዛ በኋላ ሁሉ ነገር ድሮም የተያዘው በጉልበት ነበር ማለት ነው። ያ ጉልበት ሲጠፋ ወደ ግድያ፣ ወደ መፈረካከስ ሄድን ማለት ነው። የተማርኩትም ካሪኩለም ወይም ጊዜ ትምህርት ስርአቱ ውስጥ ጦርነት ነክ ነው። ትምህርቱ ራሱ ምክንያቱም እኔ ሁለት ብርቱካን ሲደመር ሁለት ብርቱካን ከሚለው ሁለት ታንክ ሲደመር ሁለት ታንክ በሚል ነው። እና በልጅነታችንም የምንጫወተው በቀለህ ነው፣ እና የጦረኝነት መንፈስ ውስጡ አለ። እንግዲህ እዛ አሁን በቅርብ ዘመን ነው የትምህርት ካሪኩለማችን ዲሚሊታራይዝድ የሆነ። ሚሊታራይዝድ የሆነ ካሪኩለም ለረጅም ጊዜ ነበር ሀገራችን ውስጥ፣ እና ያም ተጽዕኖ ያሳድራል። እኔ መንስኤው ብዬ የማስበው የሂስቶሪካል የሆነ ወይም ታሪካዊ በደል በየቦታው አለ እና በፖለቲካ ነው በደልን ወይም በጣም ቤተሰባዊ የሆነ የግል የሆነ በደልን ድሮማን የአእምሮ ቁስልን ማከም የምንፈልገው የሞከር ነው። ይህን ሁሉ ዘመናት በፖለቲካ ስለሆነ ይመስለኛል ችግሩ የፖለቲካ ተዋንያ ነው። ራሳቸውም ለምሳሌ ስልጣን ለመጋራት ፈቃደኛ አይደሉ። ሁለት ሶስት ብዙሃዊ የሆኑ የፖለቲካ ኃይሎች በአንድ ላይ ተሰልፈው ስልጣኑንም ተጋርቶ ለማስተዳደር የሚል አማራጭ አይመጣላቸውም። ያኛው ስልጣን ላይ ያለው ወገን ጠላታቸው ነው፣ ስልጣን ላይ ያለውም ደግሞ ተቃዋሚዎቹ ጠላቶቹ ናቸው። ስለዚህ አንደኛው ወርዶ በሌላኛው እንዲተካ አይነት ነገር ነው የሆነው። ስለዚህ እሱም አጌን ልዩነቶችን በኃይል መፍታትን ነው እያዳበረ የመጣው አመጣጥነን እናካፍል እና አካፍል ብነን የኢትዮጵያን የጦርነት ታሪክ በየአስር ዓመቱ ጦርነት ብሬክ የምታረጋገር ነች። ሚንስ ጦርነት እና ተረፈ ውጤቶቹ ወይም ደግሞ አፍተር ኤፌክት ሶፍዋር ነው የምንለው ተረፈ ተጽዕኖዎቹ ይቀጥላሉ ማለት ነው። ከዛ ጦርነቶቹ ተካሂደው ሲያበቁ ግን ከጦርነቶቹ በኋላ የድህነት ወይም ደግሞ ያንን ነገር የማከም ስራ በብዛት ሲሰራ ይታያል። እዚህ ጦርነቶች ፕሮፖጋንዳዎች፣ ትርክቶች የራሳቸው የሆኑ ህመምና ቁስሎች ይዘው ይመጣሉ። እነዚህ ነገሮች ቁጭ ብሎ አንደርስታንድ ለማድረግ ለመፍታት፣ ምንድነው ብናረግ የሚሻለው የሚል አካሄድ አላየሁም። እኔ ስላላየው ሊሆን ይችላል፣ ወይም ደግሞ ተደርጎም ከሆነ ውጤታ ማድረገ ለምንድነው? እየቀጠለ ነው ኮንቲኒስሊ ብሬክ ያደርጋል። እኔ በአንደኛነት የማየው ይህ ያላለቀ የቤት ስራ ለአንደኛው የግጭቶቻችን ምንጭ ናቸው ብዬ አስባለሁ። ከእሱ ጋር ተገናኝቶ የሚመጣው ይሄ ናሬቲቭ የምንለው ቶክሲክ የሆነ በጣም በጣም የቆሸሸ ናሬቲቭ ነው ያለው። አንፎርችኔትሊ ሰዎች ለዛ ትግል ውስጥ ስታልፍ፣ ለትግል ያዋጋል፣ ያደራጃል፣ ሞቢላይዝ ለማድረግ ይጠቅማል ብለው ሰዎችን፣ ህዝቦችን ለማነሳሳት ያለውንም ግሪቨንስ በጣም ኤግዛጅሬት በማድረግ ማለት ነው፣ ግሪቨንሶች ይኖራሉ መየትም ሀገር ግሪቫንስ አለ። ካታሎኒያንስ ካቶሎኒያንስን ብጠይቃቸው፣ እስኮቲሾንች ብጠይቃቸው፣ አይሮሾች ብጠይቃቸው ሁሉም ግሪቫንሶች አሏቸው። ግን ናሬቲቭ በጣም በጣም የኛ ሀገር ናሬቲቭ እኔ ሳስበው በጣም በጣም የቆሸሸ ናሬቲቭ ነው ያለ። እንግዲህ በሀገራችን እየተከሰቱ ያሉትን ግጭቶች በምክንያታቸውን በሶስት ነገሮች መክፈል እና ማየት እችላለሁ። የመጀመሪያው የሀሳብ ልዩነትን ቶለሬት የምናደርግበት ወይም ደግሞ ያንን የምረዳበት መንገድ ነው። ሁለተኛው ለህግ የመገዛት ባህላችን ከቀን ወደ ቀን እየደከመ መምጣት ከፍተኛ አስተዋጽኦ አለው ለዚህ የሰላም ማጣት ላይ። ሶስተኛው ደግሞ መንግስታዊ ተቋማት ጠንካራ ከመሆን ይልቅ በአንዳንድ ቦታዎች ላይ ጭራሽ አለመኖር፣ በአንዳንዶቹ ደግሞ እጅግ ድል መሆናቸው ለዚህ ለግጭቶች መስፋፋት እና አሁን ላንንበት ሁኔታ የራሳቸውን ድርሻ አስተዋጽኦ አላቸው ብዬ ነው እኔ ወስደው የሰላም ጦታችን ዋነኛ መንስኤዎች ናቸው ብዬ የማስባቸው ነገሮች በአጭሩ ለመግለጽ ያክል በአራት ባስቀምጣቸው እመርጣለሁ። የመጀመሪያው የነውጥ ባህል ኢትዮጵያ ውስጥ ያለ መሆኑ ነው። በጣም ደጋግሜ እንደምናገረው ስልጣን ላይ መውጫና መሰንበቻ መንገዱ ኢትዮጵያ ውስጥ ነውጥ ነው። በነውጥ ስልጣን ላይ ይወጣል አንድ ሰው፣ ከዛ በነውጥ ስልጣን ላይ ለመቆየት ሌሎችን እየረገጠና እየጨቆነ ይኖራል ማለት ነው። ሰው የመጀመሪያው የነውጥ ባህል በኢትዮጵያ ስር የሰደደ መሆኑ ነው እና የነውጥ ባህል ስንል ግን በስልጣን ላይ መውጫና መሰንበቻ ብቻ ከመሆኑን ባሻገር በባህላችን ውስጥ እንዲሁ በትንንሽዬ እርከኖች ሳይቀር ነውጠኝነት ያለ መሆኑ ነው። ለሰላም መደፍረስ ምክንያቶች ብለን የምናስባቸው ብዙ ነገሮች እንደሚኖሩ አንድ ነጠላ ምክንያት አውጥተን ይሄ ብቻ ነው ማለት አስቸጋሪ እንደሆነ ግልጽ ይመስለኛል። ግን በዋናነት ወይም ደሩት ኮዝ ምለው ወይም መሰረቱ ለችግሩ መነሻ መሰረት ብዬ ማስበው ማንነትን መሰረት ያደረገ ፖለቲካችን ነው። ፖለቲካችን የተመሰረተበት ብሔር፣ ማንነት ላይ መሰረት ያደረገ መሆኑ እርስ በርስ እንዳንተማመን እንድንጠራጠር በዚህ ጋር ተያይዞ የተፈጠሩ ትርክቶች ደግሞ የብሔር ፖለቲካን ለማጽናት ሲባል የተፈጠሩ ትርክቶች እርስ በርስ ያለንን መተማመን ሸርሽረውታል። አንዳችን የአንዳችን ጠላት ተደርገን እንድንተያይ ሆነዋል። እነዚህ ነገሮች በተለያየ መንገድና ሁኔታ ፈንድተው ወጥተው ጦርነት ፈጥረዋል ብንል ብዙ የተሳሳትን አይመስለኝም። እንግዲህ ኢትዮጵያ አሁን ላለችበት የፖለቲካ ቀውስ አራት ምክንያቶችን መጥቀስ የሚቻል ይመስለኛል። በእኔ በኩል የመጀመሪያው የባህል መነሾ አለው ሁለተኛ ታሪካዊ ቁርሾዎች ሶስተኛ ደግሞ ኮሌክቲቭ ትራውማ እንደ አራተኛ ደግሞ ፖለቲካዊ ዘመናዊ ፖለቲካዊ እድገታችን የታሰበውን ያህል ወደፊት አለመራመዱ ነው ብሎ መናገር የሚቻል ይመስለኛል ከባህል አንጻር በጣም በአጭሩ ለመጥቀስ የእኛ ካልቸር ወይም ባህላችን ይበልጡኑ ለጦረኛ አስተሳሰብ ይቀርባል ተብሎ ይታሰባል ይህ ስነ ማህበረሰብ አጥኞችን በኩል ተደጋግሞ የሚነሳ ነው። እንደ ዶናልድ ሌቪን አይነት ሰዎች ለምሳሌ የባህል እድገቱ ከዱለኝነት ወደ ጠመንጃ ነው ያደገው እንጂ ይሄ ነው የሚባል የባህል እድገት ማምጣት አልቻለም ሀገር ውስጥ ብለው የሚናገሩ ሰዎች አሉ። ዘፈናችንም እሱን ያነሳል። ተኳሽ ወዳለሁ፣ ገዳይ የማልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ ነው እና ቫዮለንስን ፕሮሞት የሚያደርግ ካልቸር ነው ያለን። የሀገረ መንግስቱ አመሰራረት አንዱና የችግሩ አንኳር ወይም መሰረት ነው ብለን ማስቀመጥ እንችላለን ማለት ነው። እሱም በፖለቲካ ቋንቋ ሲገለጽ ኢትዮጵያ እንደሚታወቀው እንደ ማንኛውም አብዛኛው የዓለም አገራት በጦርነት የተፈጠረች መሆኑ የሚታወቅ ነው። ከዛ ቀጥሎ ደግሞ የመንግስታት ተራ በተራ የሚመጡ መንግስታት የአመራር ወይም የአገዛዝ ዘይቤ ነው ብለን ማስቀመጥ እንችላለን፣ በሁለተኛ ደረጃ ማለት ነው። ይሄ ሊደርሺፕ ስታይል የሚሉት ፈረንጆች ማለት ነው። ሀገሪቷ ከበኃይል ከተፈጠረች በኋላ በጦርነት ከተፈጠረች በኋላ ሲፈራረቁባት የነበሩት መንግስታት የአመራር የአገዛዝ ዘይቤያቸው ዲሞክራሲያዊ አልነበረም። መጽሐፍ ቅዱስ ምን ይላል? ሰው ከአካሄዱን ከእግዚአብሔር ጋር ካደረገ በእሱና በጠላቶቹ መካከል እንኳን ሰላም ይሆናል ይላል እና ደግሞ ሌላው ቢቻላችሁ በእናንተ በኩል ከሰዎች ሁሉ ጋር በሰላም ኑሩ ይላል። ቢቻላችሁ ነው የሚለው። ከሁሉ ጋር በሰላም ለመኖር ትቸግራል፣ ግን ያንተ ፓርት፣ ያንተ ኃላፊነት በሰላም የመኖር ሪስፖንሲቢሊቲ አለ። ያ የሰላማዊ ህይወት ኬት ይጀምራል? ከልጅነት አስተዳደጋችን ከቤተሰብ ከአካባቢ እያለ ወደ ሀገር ይመጣና ለጦርነትና ለሰው ልጆች ህይወት የምንሰጠው ቫሊዩ ጦርነትን፣ የህይወት ውድመትን፣ የህይወት መጥፋትን፣ የኢኮኖሚ ውድቀትን፣ የእርስ በርስ ጥላቻን አቅልሎ ከማየት የሚመጣ ነው ብዬ ወስዳለሁ። አንዱ መጨመር የምፈልገው እውነት ለመናገር ኮራፕሽን እሱ እንደ ጦርነት አንቆጥረው ግን ከጦርነት ባልተናነሰ አገር ይጥላል። መሪዎች ምንም አይነት ነገር ውስጥ ይሁኑ ትጥቅ ትግልም ውስጥ ሆነው፣ ግን የሰላም ራዕይ ሊኖራቸው ይገባል። ምክንያቱም ጦርነት እድሜ ልክ ሊቀጥል አይችልም። አንድ ቀን ሁሉም ነገር አልቆ ወይ በድህነት እናቆመዋለን፣ ወይ ተሸንፈን እናቆመዋለን። ማሸነፍም ሊኖር ይችላል፣ ግን ሁሉም እድል አለ በዚህ ውስጥ። ስለዚህ በእንደዚህ አይነት ሂደት ውስጥ ፍቃደኝነት፣ በሰላማዊ መንገድ ይህን ችግር ለመፍታት ፍቃደኝነት ከመሪዎች በተለይ በሁሉም በኩል ያሉ መሪዎች ይህን ፍቃደኝነት ሊኖራቸው ይገባል። ፖለቲክስ ማለት ዚ አርት ኦፍ ዘ ፖሲብል ነው። ከዚህ ጨዋታ ውስጥ ምን ነገር አሸንፌ መውጣት እችላለሁ ብሎ ማሰብ እንጂ ልክ በቃ ሁሉንም ነገር በምክንያቱም ጨዋታ ውስጥ ሲገባ ጎልም ሊገባብኝ ይችላል ጎልም ላገባ ይችላለሁ ብሎ ስለሚያስብ ማለት ነው። አርት ነው ፖለቲካ፣ ፕራግማቲዝም ነው እንጂ አክቲቪዝም አይደለም ፖለቲካ። አንድ ነገር ላይ ወጥሮ በጣም ስር ነቀል በጣም አክራሪ የሆኑ አቋሞችን ይዞ እነዚህ በኔ ሬሳ ላይ ካልሆነ በስተቀር አይሆንም፣ ይሄ ፖለቲከኝነት አይደለም። ይሄ አክቲቪዝም ነው፣ ራዲካሊዝም ነው። ይሄ ስር ነቀል መሆን እና ደግሞ አክራሪ መሆን ነው። የምንለው ግን የፖለቲካ መሪ ስንሆን፣ የፖለቲካ መሪነት መሬት መርገጥን ይፈልጋል። ሁልጊዜ የእኛ ፍላጎት ያለውን ያክል ሌላም አካል ደግሞ ሌላ ፍላጎት እንዳለው ማወቅ አለብን። ትግራይ ላይ እኮ በጦርነት በቃ አሸነፍናልን አደል፣ እንደ ዱቄት በነኑ ጠፍዋልን አደል። ግን ጦርነት እኮ እንደዛ ስለማያጠፋ አልጠፉምና እንደገና ተደራደርን፣ ተስማማን፣ ወደ ጠረጴዛ ዙሪያ ንግግር መጣን። አሁን እኮ እኛ ብልጦች አይደለንም። ከጎረቤት እየተማርን አልነበረም፣ አንማርምም። አሁን ደግሞ የተሳነን ነገር በራሳችን እየደረሰ ካለው መማር አለመቻላችን ትልቁ ነገር። ያደለው ከጎረቤት ያላደለው ከራሱ ይማር ነበር። እኛ ከራሳችንም አልተማርንም። አሁንም ሰከን ብለን ታጣቂዎችም መንግስትም ጦርነት መፍትሄ እንዳልሆነ ሊገነዘቡ ይገባል። የሾርት ተርም መፍትሄው ብዬ የማስበው የትኛውም አካባቢ ላይ ካሉ ታጣቂዎች ጋር መነጋገር፣ ተኩስ አቁም ማድረግ፣ ለድርድር ፕላትፎርም መፍጠር የመጀመሪያው። እሱን ካደረጉ በኋላ ግን ጄኒን የሆነ ኮንቨርሴሽን ያስፈልጋል ብዬ ያስባለሁ። ናሽናል ዲያሎግ ተብሎ ለምሳሌ በጣም አድቮኬት ሲደረግ ነበር። እኔ አይ ዋዝ ሂውጅ ፋን የናሽናል ዲያሎጉ መጀመሪያ ላይ ሀሳቡ በጣም ተመችቶኝ ነበረ። በጣም ጓጉቼ ነበረ ጄኒን የሆነ ታክ የምናደረግ ከሆነ ዘላቂ ሰላም እናመጣለን። ችግሩ ምንድን ነው? ዘላቂ ሰላም እንዲያመጣልን የምንፈልገውን ነገር ራሱ ኮምፕሮማይዝ እያደረግነው ነው። ገባ። ዲያሎጉ ጄኒን ካልሆነ ጅስቲኪንግ ቦክስ ነው የሚሆነው። እንደውም በመጥፎ ሁኔታ ከሚደረግ ባይደረግ ይሻላል። ምክንያቱም ናሽናል ዲያሎግንም ሞክረነው አልተሳካም ከምንል አንድ ያልተሞከረ አማራጭ አለን ብንል ይሻለናል። ማንስማማበት ብዙ ነገር አለ እነዚህ ነገሮች ተነጋግረን መፍታት እንችላለን። የማይፈቱ ነገሮችም ሊኖሩ ይችላሉ፣ ግን ልዩነት ኖሮንም አብረን መኖር እንችላለን። እነዚህ ነገሮች ግን አሁን በምናደርገው መንገድ የምንቆጭለትን ማህበረሰብ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 በዚህ አሁን በተዘረጋው የፖለቲካ መስመር ላይ በጣም አዋቂነን በጣም ልክነን ምናምን የሚሉ የብሔር ፖለቲካ አራማጅ ልሂቃኖች አሉ። ይህም ሁሉ መበጣበጥ እና ትርምስ ያመጡብን እነሱ ሰዎች ሚዲያ ላይ ቀርበው መከራከር ከቻሉ እኩል ሙግት የሚፈጸምበት መንገድ መንግስት በጣም ሆነኝ ብሎ ማዘጋጀት አለበት። ከሩት ኮዙ ላይ መሰራት አለበት ብዬ አስባለሁ። ለምሳሌ የአብነት ትምህርቶች ጥሩ ናቸው። ው ድሮ እኮ አባሮች ትጫወታለህ ምናምን እንደዚህ ህጎች እኮ አሉት። ምን በጣም በቅርብ ዘመን በኋላ ነው የተረዳሁት፣ እና ህግን እያወቅ መምጣት አለብህ በጨዋታዎቹ የጨዋታ አባሮች ምናምን። ቀላል ነገር ሊመስል ከያዘ ያ ሰው ተሸንፈሃል ማለት ነው። ህግ ነው፣ በህግ ነው። እና ሩል ኦፍ ዘ ጌም የሚባለውን ነገር በልጅነት ኳስ ስትጫወት ስትሯሯጥ ድብብቆች ስታደርግ ምስ እነዚህ ሁሉ ህግጋቶች የልነዛቸው ጭውውቶችን አሁን በቴክኖሎጂን በተለያየ መልኩ እነዛ ነገሮች ጠፍተዋል ማለት ይቻላል። ስለዚህ ህግን በልጅነትህ እየተማርክ አድለመት አድገ አሁን የተለያየ የህግ ባለሙያዎች የሚነግሩ ነገር ያ ተጨምሮበት ቢሆን የበለጠ እየተረዳ ትመጣለህ። ብዙ ሀገር ከእንደዚህ አይነት ቀውስ ሲወጡ የምናየው በጣም ሰፊና ረጅም የሆነ የትጥቅ ትግል አድርገው የፖለቲካ ለውጥ ያመጣ ይሆናል እንጂ ማህበረሰብን ሲቀይር የምናየው ግን ከውስጥ የሚፈልቅ በጣም ልባዊ የሆነ ሁሉን ሰው የሚያካትት ጥልቅ የሆነ አብዮት ይመስለኛል። ሁሉም ወገን ፖለቲካዊ መፍትሄ ላይ እምነት ኖሮ ይገባል። ቅድም እንዳልኩ፣ ለምሳሌ በውጭም ሀገር ያለው ሀገር ውስጥ እንኳ ያለው ብዙ መቅረብ ላይ መስለኝ ማለት ኮሚኒኬሽን ስለምናፈቅድ ውጭም ያለው በማህበራዊ ሚዲያም ላይ ተጽዕኖ ፈጣሪ ነኝ ምናም የሚለው ወገን የምናተርፈው ከሰላም ነው የሚለውን ነገር በጣም ጥልቅ የሆነ የማሳመን እና የሙግት ስራ በደንብ የሚያስፈልገው ይመስላል። የኮሚናል ትራውማ በጣም ጥሩ ጎኑ ከሌሎች ትራውማዎች ለየት የሚያደርገው በጋራ የምናልፍበት ስለሆነ በጋራም ልንወጣው እንችላለን። በጣም ሆፕፉል ላይ ያደርገኛል። ኮሚናል ትራውማ ንሳስብ ለምሳሌ ኮቪድ ጊዜ የነበረው ኤክስፒሪየንስ ኦልሞስት ኤቨሪባዲን አፌክት ስላደረገ ለመያያዝም ለመተሳሰብም የሆነ ነገር ለማድረግም እድል ይሰጣል። ኮሚናል የሆነው ነገር ኮሚናል ሬዚሊየንስ በጋራ ጽናትን ያስተምረናል ማለት ነው። ከዛ በኋላ ሪስቶሬሽን እና ሂሊንግ ነው፣ መልሶ የመገንባት አሁን እንዴት የተጀመረ አለ። ለምሳሌ ናሽናል ዳያሎግ፣ እሱን በተመለከተ ብሔራዊ ምክክር ተብሎ የተጀመረ አለ። ከዚህ በፊትም የተወሰኑ ጥረቶች አሉ። ሌላ ደግሞ ትራንዚሽናል ጀስቲስ የሚባለው ወይም የሽግግር ፍትህ የሚባለው ማለት ነው። እኔ ሁለቱም ደጋፊ ነኝ። በአጭር ጊዜ የመጀመሪያው ዲያሎግ ነው። ሁሉም የግጭቶች መንስኤ ሀሳብን መነሻ በማድረግ የሀሳብ ልዩነትን ተንደርድሮ በመያዝ ስለሆነ ያንን ወደ አንድ የሚያመጣ እንኳን ባይሆን የተለያየ ሀሳብ ሆኖ በአንድ መኖር የሚያስችልበትን ሁኔታ ለማመቻቸት ሁሉም ወደ ዳያሎግ መምጣት ግድ ይላል። ዘላቂ ሰላም ለማምጣት ትውልድ ላይ ነው መስራት ያለብን ብዬ ነው የማስበው። ከልጅ አስተዳደጋችን ጀምሮ ማለት ነው። ነውጠኝነትን የሚጸየፍ ትውልድ መገንባት ካልቻልን በስተቀር ሰላም በፍጹም ማግኘት የምንችል አይመስለኝም። ያንን እያንዳንዱ ቤተሰብ ልጆቹን ከሚያሳድግበት አስተዳደግ ጀምሮ ራሱ ኢንጌጅ ከሚያደርግበት ማለት ነው እያንዳንዳችን እንደ ለምሳሌ ማህበራዊ ሚዲያ ላይ ስንወጣ ማንን ነው ላይክ የምናደርገው? የምናስተጋባው የማንን አስተሳሰብ ነው? እንዳልኩት ስልጣን ላይ መውጫና መሰንበቻው መንገድ ነውጥ ከሆነ ስልጣን ላይ ለመውጣት ነውጥን የሚጠቀሙ አሉ፣ ስልጣን ላይ ለመቆየትም ነውጥን የሚጠቀሙ አሉ። እነዚህ ሰዎች እያበረታታን ነው ወይስ ከነውጠኝነት ራሳችንን እያራቅንና ሰላምና ሰላማዊ አማራጮችን ብቻ እየሰበክን ነው? ሶ ኢንዲቪጁዋሊ እንደዚህ የምንወስዳቸው መንገዶች ተጠራቅመው ነው አንድ ላይ ተጽዕኖ የሚያመጡት። ፖለቲካ ሲበላሽ ነው እንደዚህ ብሔር ማንነት ላይ የሚሆነው እንጂ ተፈጥሯዊ ባህሪው ካየ ነው ሁሉንም በእኩል ማየት የሚችል መስፈርት ሊኖር ይገባል። ፖለቲካ ስንል ለሁላችን የሚወጣ ሕግ ሁላችንም እንዲገዛን ሁላችንም በእኩል መነጽር በእኩል አይን የሚያይል እይታ ይፈልጋል። ፖለቲካው አሁን እኩል አይ አይንም እንደ ጊዜው እንደ ወቅቱ እንደ ሁኔታው ፖለቲካችን ማንነት ላይ ስለተመሰረተ ከዚህ በፊት ህዋት የሚባለው ፓርቲ የበላይነት ስለነበረው ህወት አመራሮች አብዛኞቹ ከትግራይ ክልል ስለነበሩ ጊዜው የትግሬ ነው ተብሎ ይታሰባል። ተሴም ታይም አሁን ፕራይም ሚኒስትሩ ከኦሮሚያ ክልል ናቸው፣ ኦሮሞ ናቸው ተብሎ ይታሰባል። ሶ ተረኝነት ለኦሮሞ ይሰጣል። ነገ ደግሞ ከሌላ ብሔር አንድ ቢመጣ ይቀጥላል። ይሄ ደግሞ በመሰረቱ ችግሩ ላይ እስካልተግባባን ድረስ ተራው ይመጣል፣ ተራው ይሄዳል፣ ተራው ያልፋል። ችግሩ ግን ዘላቂ ሆኖ ይቀጥላል። ስለዚህ እዚህ ላይ መግባባት ይፈልጋል። መጀመሪያ ኢትዮጵያ ያ ውስን ሀብት ያላት ሀገር ናት። ስለዚህ የሚመጣው የወጣት የሰው ኃይል ቁጥር የበለጠ ያለውን ሀብት እየተቀራመተ ሚሄድ ነው። ከዛ አንጻር ኢኮኖሚካሊ የረባ የሆነ የኢኮኖሚ እድገቶች ቢኖሩም ግን ከሚመጣው ጥያቄ ቀድሞ ወይም ደግሞ ከሚመጣው ቅድመ ጥያቄ በላይ የተሻለ ኢኮኖሚ እድገትን ማስመዝገብና እነዛን ችግሮች ሊፈታ የሚችል አሳታፊ የሆነ ፍትሃዊ የሆነ ማህበራዊ ኢኮኖሚ እድገት ይጠበቃል ብዬ አምናለሁ። እነዚህን ችግሮች ሁሉ ለመቅረፍ ዲሞክራሲያዊ ስርዓት መገንባትና ለህዝቦች የመምረጥ እና የመመረጥ ነፃነት መስጠት ዋነኛውና መሰረታዊ መፍትሄ ነው ማለት ነው። አንዱ መፍትሄ የምለው አስቸኳይ መፍትሄ የተጀመረውን የዳያሎግ ኮሚሽን በማጠናከር ሰሜኑም፣ ምስራቁም፣ ምዕራቡም፣ ደቡቡም፣ መሐሉም፣ ከተማው፣ ገጠሬው ቁጭ ብለን በኢትዮጵያ በሀገራችን ሁኔታ ከዚህ በኋላ ሰው መሞት የለበትም፣ እርስ በርሳችን መገዳደል የለብንም። ለሀገራችንን የሚበጀው እኛንን የምንወስነው ብለን ተመካክረን የጋራ መፍትሄ ላይ እንድንደርስ ትልቅ ዕድል ይሰጠናል ብዬ መጀመሪያ እንትን ማድረገው እሱን ነው።